ጓራ ውስጥና አንጀት ላይ የሚከሰቱ ችግሮችን ነው አጠቃላይ እንደጨጓራ ህመም ጠቅሰው አብዛኛው ጊዜ የላይኛው የሆዳችን ፓርት እንግዲህ ከእምብርታችን ወደ ላይ ያለው ክፍል የህመም ስሜት ይኖራቸዋል። በግምት የሚሰጡ የባህል ህክምናዎች ሊሆን ይችላሉ፣ ቤት አካባቢ የሚሰጡ ሊሆን ይችላሉ፣ ከሰው የሚሰጥ ምክርም ሊሆን ይችላል፣ በዛ ፕሮሰስ በዛ ሂደት ያለፈ ሰውም ሊሆን ይችላል። ብዙ ጊዜ ጉዳት ሊኖርባቸው እንደሚችል ታሳቢ ማድረግ ያቻል አለባቸው እሺ፣ ዶክተር ረዘነ በርሄ ይባላለሁ። እዚህ በአዲስ የወርድ ሆስፒታል በሰብስፔሻሊቲ ሞያዬ በውስጥ ደዌ በአንጀት ጨጓራ፣ እንደዚሁም ጉበት ህክምና ሰብስፔሻሊቲ አገልግሎት እየሰጠው ይገኛሉ። እንግዲህ ጨጓራችን እንግዲህ ጨጓራ ያስል በታሳቢነት ጉሮሮ አካባቢ የሚፈጠረው ችግር በእኛ አጠራር ጋስትሮኢሶፋጅያል ሪፍላክስ ዲዚዝ የምንለው ጨጓራ ውስጥና አንጀት ላይ የሚከሰቱ ችግሮችን ነው፣ አጠቃላይ እንደ ጨጓራ ህመም የምንጠቅሰው። የጨጓራ ህመም የሚባለው እንግዲህ ወደ አፋችን የሚገባ ማለት ብዙ ነገር ነው። ጠቃሚም ጠቃሚ ያልሆነ ነገር ይገባል። ይህንን የመፍጨትና ወደ አገልግሎት የማዋል ስራ የሚከናወነው ጨጓራ ውስጥ ነው። ይህ ሲሆን የተለያዩ ኬሚካሎች፣ ሆርሞኖች ይኖራሉ፣ ይህን ስራ የሚከውኑ አንዱ ይህንን የሚከውነው የጨጓራ አሲድ ነው። የምግብ መፍጨት ሂደትን የሚያፋጥ ነው እና ከዚህ የጨጓራ አሲድ ጨጓራችን ራሱን የመከላከል ብቃት አለው። በተለያዩ መንገዶች በተፈጥሮ የሚዳብር የጨጓራ መከላከያ ሂደት አለ። ይሄ መከላከያ ሂደት በተለያየ መንገድ ሲዛባ ቁስል ሊፈጥር ይችላል። ይሄ ጨጓራ ህመም እንለዋለን። ከዛም ባለፈ ቁስል ብቻ ሳይሆን መቆጣትንም ሊያመጣ ይችላል። ሊቆጣ ይችላል ጨጓራ ማለት ኢንፍላሜሽን ነው ማለት። ያ ሲሆን የምናያቸው የተለያዩ ምልክቶች ይኖራሉ። ከዛም አልፎ አንዳንድ ሰዎች የአሲድ መጠኑም ኖርማል ሆኖ የጨጓራ ግድግዳም ሳይላላጥ ሳይቆስል ለሚኖረው የጨጓራ አነስተኛም ቢሆን አሲድ የመቋቋም ብቃታቸው የቀነሰ ይሄዳል። ይህንም ህመም ስሜት እንዲፈጥርባቸው ያደርጋል። ከዛ በተረፈ ደግሞ አንጀታችን ጨጓራችን እንቅስቃሴ ያለው ላ ይህ እንቅስቃሴ በአእምሯችን የሚታዘዝ ነው በአብዛኛው በተለያዩ ኬሚካሎችም አሉ ይህንን እንቅስቃሴ የሚያፋጥኑ። እዚህ አካባቢ ላይ የሚከሰተው የአንጀት የጨጓራ እንቅስቃሴ ላይ የሚከሰተው መዛባትም የጨጓራ ህመም ሊያስከትል ይችላል። በተጨማሪም ጉሮሮአችን አካባቢ አሲድ ወደ ጉሮሮ እንዳይወጣ በተፈጥሮ በደንብ የተዘጋጀ መከላከያ መንገድ አለ። ጨጓራ ውስጥ ያለው አሲድ ወደ ጉሮሮአችን ከወጣ አይቋቋመውም። ጉሮሮአችን ልክ እንደ ጨጓራችን የተሰራ አይደለም ያን ነው ለመቋቋም። ስለዚህ ወደላይ ላይ እንዳይመጣ የተለያዩ መከላከያ መንገዶች አሉ። እነዛን መንገዶች ሲዛቡ እንደዚሁ አሲድ ወደ ላይ እንደልብ የመውጣት ብዙ ሰዎች ቃር ቅርሻ የሚሉት የህመም አይነት ማለት ነው ይህም ከጨጓራ ህመም ጋር አንድ ላይ ስለሚካተት ነው በአብዛኛው። ና እነዚህ ናቸው እንግዲህ የጨጓራ ህመም የምንላቸው። በብዛት መንስኤዎችም ያው በብዛት የሚታየው በተለይ ከጨጓራ ቁስለት ጋር ተያይዞ አንድ ዋነኛ መንስኤ ተደርጎ የሚቆጠረው የጨጓራ ባክቴሪያ ነው። የጨጓራ ባክቴሪያ ጨጓራችን ውስጥ በብዛት የሚገኝ ነው። በተለይ እንደ እኛ ሀገር በተለይ አዳጊ ሀገሮች ላይ በስፋት ተሰራጭቶ የሚገኘው ነው። ወደ 60 ሰባ የሚሆነው ከ100 የሚሆነው የህብረተሰብ ክፍል የባክቴሪያ ሊኖርበት ይችላል። በተለያዩ ንጽህና ጉለት ከሰው ወደ ሰው ሊተላለፍ የሚችል የባክቴሪያ አይነት ነው። ይሄ ባክቴሪያ የጨጓራን የተፈጥሮ መከላከያ ለመከላከል ብቃትን የሚቀንስ የሚያዛባ ነው። ያ ሲሆን ጨጓራችን በቀላሉ ቁስለት፣ ጠለቅ ያለ ቁስል ወይም በእኛ አጠራር አልሰር የምንለው እዛ ደረጃ ድረስ ሊያደርስ የሚችል ቁስለት የሚያመጣ የባክቴሪያ አይነት ነው። በተጨማሪም በተለይ በእድሜ ገፋ ያሉ ሰዎች በሚኖርባቸው ተደራራቢ ህመም ምክንያት የተለያዩ መድኃኒቶችን ይወስዳሉ። የቁርጥማት መድኃኒት ድም የሚወስድ ይኖራል። ከደም ጋር የተያያዙ ከልብ ጋር የተያያዙ የሚወሰዱ መድኃኒቶች ይኖራሉ። አንዳንድ መድኃኒቶች ይሄ የጨጓራን የመከላከል ብቃትን የሚያዳክሙ ናቸው። ስለዚህ ለቁስለት የሚያጋልጡ ናቸው። በተጨማሪም የምንወስዳቸው ወደ አፋችን የምናስገባቸው መድኃኒቶችም የምግብ አይነቶችም ወዘተ ጨጓራን ግድግዳ በማላላት እንዲቆስል በማድረግ የጨጓራ ህመምን ሊያመጡ የሚችሉ ናቸው እና በዋናነት እነዚህ ናቸው። እንግዲህ አብዛኛው ጊዜ የላይኛው የሆዳችን ፓርት እንግዲህ ከእምብርታችን ወደ ላይ ያለው ክፍል የህመም ስሜት ይኖራቸዋል። ከምግብ ጋርም ከምግብ ውጭም ምግብ ሳይመገቡም ምግብ በልተውም ቢሆን የህመም ስሜት ይሰማቸዋል። ይሄ አንዱ ምልክት ነው። ምግብ ያለመፈጨትም ሌላኛው ነው። የማቃጠል ስሜት እዚህ ጋር ለበለበኝ አይነት ስሜትም የጨጓራ ህመም ነው። ማቅለሽለሽ፣ አንዳንዴ ማስታወክ። ሲያስታውኩም በተለይ ጠቆር ያለ ቡና የሚመስል ነገር ካለ በብዛት የደም መፍሰስ ምልክት ነው። እንደዚ አይነት ካለ እንደሁም በአስቸኳይ ህክምና የሚያስፈልገው የጨጓራ ህመም አይነት ነው። በተረፈ በተደጋጋሚ ትውኪያም በተለይ ከኦብስትራክሽን ከመዘጋት ጋር ተያይዞ የሚመጣ ነው። እንደዚህ ዋን ዋንኛ ምልክቶች ናቸው። ቅድም እንደጠቀስኩት የጉሮራችን የታችኛው ፓርት ሲላላጥም የራሱን የቻለ ምልክት አለው። ለምሳሌ የሀርት በርን የምንለው እንደ አሲድ ወደ ላይ የሚወጣ አይነት ስሜት፣ ወደ ማቃጠል አይነት ስሜት ወይም አፋቸው ምራቅ ሙልት እንደማለት አንዳንዴም አስም የያዛቸው ሊመስላቸው ይችላሉ። ሰዎች አሲዱ ላይ ድረስ ወጥቶ የመተንፈሻ አካላትን ጭምር ስለሚጎዳ ማሳል፣ ሲርሲር የሚል ድምፅም አንዳንድ ጊዜ እንደ ጨጓራ በተለይ ሪፍላክስ ስሜት ምልክት ተደርጎ ሊወሰድ ይችላል። ግን ሁሉ ጊዜ የጨጓራ ህመም ነው ማለት ብሎ መደምደም አይቻለም። እዛ አካባቢ ጨጓራ አካባቢ ያሉ የሰውነታችን ክፍሎች ለምሳሌ ጉበት አለ፣ የአሞት ከረጢት አለ፣ ቆሽት አለ ጣፋ፣ ይኖራል። የተለያዩ የሰውነታችን ክፍሎች እንደዚህ አይነት ምልክት ነው ተቀራራቢ የሆነ ምልክት ያመጣሉ። አንዳንድ ሰዎች ለምሳሌ ጨጓራዬን አሞኛል ብሎ መጥቶ ምርመራ ስናደርግላቸው የሀሞት ከረጢት ችግር ሆኖ ልናገኙ እንችላለን። ጠጠር ሊሆን ይችላል ወይም መቆጣት ሊሆን ይችላል። ስለዚህ ሁልጊዜ ምልክቶቹ አንድና አንድ ናቸው ብሎ መደምደም አይቻልም። ምርመራ ማድረግ ብቻ ነው ሊለይ የሚችለው። ወይም አንዳንድ ሰዎች በግምት መድኃኒት ይወስዱና የአሲድ መቀነሻ ሊሻላቸው ይችላል። ኦኬ በቃ ጨጓራዬን አሞኝ ነበር ብለው ሊደመድሙ ይችላሉ። ግን ሁል ጊዜ ተመሳሳይ የሆነ ምልክት ስላላቸው እንደዚህ ከእምብርታችን በላይ የሚገኙ የሰውነታችን ክፍሎች በምርመራ ማረጋገጥ ያስፈልጋል። አንዳንድ ሰዎችም ጨጓራዬን አሞኛል እያሉ በልብ በሽታ የሚሰቃዩ ሊኖሩ ይችላሉ። በተለይ ይሄ ጊዜ የማይሰጥ ነው። የሚሰማቸው ስሜት ልክ እንደ ማንኛውም የጨጓራ ታማሚ የሚሰማው ሊሆን ይችላል። ግን ምርመራ ሲደረግ ከባድ የሆነ የልብ ችግር ያለባቸው ሰዎች ሊኖሩ ይችላሉ። ስለዚህ ይህንንም ለይቶ ማየት አስፈላጊ ነው እና ዋናው ተመርምሮ ማረጋገጥ ይቻላል። በምልክት ብቻ ትንሽ ከበድ ስለሚል፣ ያው ባህላዊ ህክምና የራሱ ጥንካሬም ደካማ ጎንም ሊኖር ይችላል ልክ እንደ ዘመናዊ ህክምና። ስለዚህ እንግዲህ እንደሚያክመው ሰው ብቃት የሚጠቀመው አይነት መድኃኒት ይወስናል። ብዙ ጊዜ ግን የጨጓራ ማዳኛ ተብሎ የሚሰጡ ነገሮች መጠናቸው ማይታወቅ አይነታቸው ማይታወቅ ከሆነ ሊያባብሱ ይችላሉ። ከሁሉም በላይ ግን ህክምና ስትሰጥ መጀመሪያ መለየት መቻል አለብን። እውነት የጨጓራ ህመም ነው ወይ? ምልክት ብቻ አይተህ የምትሰጥ ከሆነ አስቸጋሪ ነው የሚሆነው። የጨጓራ ህመም ከሆነስ የትኛው ፓርት የትኛው የጨጓራ ክፍል ነው የተጎዳው? ጨጓራው ራሱ ነው ወይስ አንጀቱ ላይ ነው ዲዮድንም ነው ወይስ ኢሶፋገስ ነው? ይሄ ጋስትሮ ኢሶፋጃ ሪፍላክስ ዲዚ የምንለው ነው የሚለውን ለይተህ ማወቅ መቻል አለብን። የምንሰጣቸው መድኃኒቶች ተቀራራቢ ቢሆንም አንዳንዴ በተለይ ከምክር ጋር የምንሰጣቸው ነገሮች ሊለያዩ ይችሉ ይሆናል፣ እንደ ቦታው፣ እንደ ተጎዳዩ ሰውነታችን ክፍል እና መለየት በጣም ወሳኝነት አለው። በግምት በምልክት ብቻ ሄዶ መድኃኒት መውሰድ ጉዳት ሊኖረው እንደሚችል ታሳቢ ማድረግ አለብን። በዛ ላይ በተለይ እድሜ ገፋ ያሉ ሰዎች አንዳንዴ ወጣቶችም ላይ እያየን ነው። በምልክት ብቻ መድኃኒት ሲወስዱ ይቆዩና ለምርመራ ሲመጡ መጨረሻ ላይ ሌላ ነገር ሆኖ ልናገኘው እንችላለን። እጢም ሊሆን ይችላል። ዛ ያ ደግሞ በምርመራ ብቻ ነው እንደዚህ አይነት ኢንዶስኮፒ ምርመራ በማድረግ ነው ልትለይ የምትችለው። ስለዚህ መለየት መቻል አለበት። ቤት ውስጥ የሚሰጡ ህክምናዎች እኛም እንመክራለን። ሆም ሬሜዲስ ምንላቸው ሁልጊዜ ኪኒን ማዘዝ ወይም ሌላ ፕሮሲጀር መስራት አይደለም እነዚህ በአመጋገብ በኩል የምታደርጋቸው ነገሮች ብዙ ጉዳት ላይኖራቸው ይችላል፣ ግን የመጀመሪያ ነገር መለየት መቻል አለብህ። ምን አይነት ህመምና ያለበት አንድ ሰው ብለህ መለየት መቻል አለበት። የትኛው ቦታ ነው የተጎዳው? ከዛ በኋላ ነው ወደ ህክምና የሚካሄደውና በግምት የሚሰጡ የባህል ህክምናዎች ሊሆን ይችላሉ፣ ቤት አካባቢ የሚሰጡ ሊሆን ይችላሉ፣ ከሰው የሚሰጥ ምክርም ሊሆን ይችላል፣ በዛ ፕሮሰስ፣ በዛ ሂደት ያለፈ ሰውም ሊሆን ይችላል። ብዙ ጊዜ ጉዳት ሊኖርባቸው እንደሚችል ታሳቢ ማድረግ አልቻል አለባቸው። ስለዚህ የሆነ ነገር ሞክረው ዝም ማለት መቻል የለባቸውም ወደ ትክክለኛ ቦታ ሄደው ተገቢውን ህክምና አገልግሎት ማድረግ ነው የሚመከረው። አዎ፣ የጨጓራ ህመም ለመከላከል ያለብህን ያለውን ችግር መጀመሪያ ማወቁ ጠቃሚ ነው። የትኛውን የጨጓራ ህመም ነው እያሰቃየ ያለው የሚለውን ማወቅ እንደ ሁኔታው አስፈላጊ ጥንቃቄ ማድረግ እንችላለን። ከላይኛው ብንጀምር ሪፍላክስ የምንለው ወይም አሲድ ወደ ጉሮሮ የሚወጣውን ዋናው ህክምና እንደ መድኃኒት አይደለም፣ ኪኒን አይደለም። እኛ በደንብ አስረግጠን ነው የምንነግራቸው ታካሚዎቻችን ኪኒኑ አጋዥ ነው እንጂ ዋናው ሐኪሞቹ ራሳችሁ ናቸው ነው የምንላቸው። ለምን አንዴ ችግራችሁን አውቃችኋል፣ ያንን በራሳችሁ መንገድ መፍታት ትችላላችሁ። ለምሳሌ ቅባት ያለው ምግብ በመቀነስ ስሜቱን መቀነስ እንችላለን። የቆሰለውን ቶሎ እንዲድን እድል እንሰጣለን። በልቶ አለመተኛት፣ ይህም አንዱ መከላከያ መንገድ ነው። ለምን አንዴ አንድ ሰው ደረቅ ምግብ ከበላ ጨጓራ ውስጥ ቢያንስ ሶስት ሰዓት ይቆያል ያ ምግብ። በዚህ ሶስት ሰዓት ውስጥ ያንን ምግብ ለመፍጨት የተለያዩ ኬሚካሎች ይኖራሉ አሲድን ጨምሮ። ስለዚህ በልተን ጋደም ካለን በተፈጥሮ መከላከያው አሲድ ወደ ጨጓራ ወደ ጉሮሮ እንዳይወጣ የላላ ከሆነ የተበላሸ ከሆነ አሲዱ ወደ ጉሮራችን የማይወጣበት ምክንያት የለም። ጋደም በምንልበት ሰዓት ማታ በተለይ የተፈጥሮ መከላከያ እንትኖቹ በጣም ስለሚቀንሱ ምራቅ ብዙ አይኖርም። የምንውጠው ምራቅ አይኖርም። በእንቅልፍልባችን አሲድም ወደ ላይ ከመጣ ቀን ላይ ለምሳሌ ምራቃችን አጥቦ ወደታች አወርዷል። ማታ ግን ያን አይነት እንትን አናገኝም። ስለዚህ ትራስ መጠቀሙ ወይም ደግሞ አልጋው ከፍ ማለቱ ከራስጌ በኩል እነዚህ እነዚህ ነገሮች ኪሎዋቸው ከፍ ያሉ ሰዎች ኪሎቸው እንዲቀንሱ እነዚህ መከላከያ መንገዶች ናቸው። አሲድ እንዳይወጣ የምንከላከልበት ጨጓራን በተመለከተ እንደዚሁ እንዳይቆስል የተለያዩ መንገዶችን መከተል እንችላለን። የሚያባብስባቸውን የምግብ አይነቶችን ለይተው እነዛን የምግብ አይነቶች መቀነስ ወይም መተው ያስፈልጋቸዋል። በተለይ ሶስት ነገሮችን ግን መተው ያስፈልጋል። ቅባት የበዛበት፣ ቅመም የበዛበት እነዚህ ስፓይሲ የሆኑ ምግቦችን እንደዚሁም የአሲድነት ባህሪ ያላቸው የታሸጉ ምግቦች ወዘተ፣ መጠጦች ማስወገድ ያስፈልጋል። ይሄ ራሱ የሚያደርገው ነገር ነው። ከዛ በተጨማሪ በዋናነት ግን በተለይ ቁስለት ያለበት የጨጓራ ህመም ያለባቸው ሰዎች የቁስለቱ መነሻ ባክቴሪያ ከሆነ የጨጓራ ባክቴሪያ ሄሊኮባክተር ፓይሎሪ የምንለው ያ ባክቴሪያ መጥፋት መቻል አለበት፣ መጥፋቱንም ማረጋገጥ መቻል አለበት። ይሄ በመድሃኒት ማጥፋት ይቻላል። እንደገና ደግሞ እንዳይዛቸው ደግሞ አስፈላጊ የሆነ የግል ንጽህና መተግበር ያስፈልጋል። እጅ መታጠብ በተለይ ከአይነ ምድር ወይም ሽንት ቤት ከገባን ገብተን ከወጣን በኋላ ሁሌ የግል ንጽህናችንን በደንብ መጠበቅ አስፈላጊ ነው። ከሰው ወደ ሰው የሚተላለፍ አይነት የባክቴሪያ አይነት ስለሆነ ይህንን በማድረግ ጤንነታችን የጨጓራ የአንጀት፣ የጉሮሮ ጤንነታችንን መጠበቅ እንችላለን። ወደ ከፋ ደረጃ እንዳይሸጋገርም ማድረግ እንችላለን። የጨጓራ ህክምና ያው ከምልክት ቀጥሎ በምልክት ብቻ አስተማማኝ አይደለም ብያለሁ። ሌሎች ነገሮች ብዙ ጊዜ እንግዲህ በተለምዶ እንሰማለን። እንደዚህ ምርመራ ተደርጎልኝ ጨጓራ ቆስለዋል ተብያለሁ ይላሉ። እና ኢንዶስኮፒ አሰርተው ነው ብለን ስንጠይቃቸው አይ፣ በሌላ በሌላ መንገድ ማወቅ ይከብዳል። በእውነት ለመናገር አንዳንዴ ከራጂ ምርመራ ጋር ተያይዞ የተወሰነ ምልክት ሊታይ ይችላል፣ ወይ አልትራሳውንድ ላይ የተወሰነ የግድግዳ መወፈር። እንደዚህ አይነት ምልክቶች እንደ ጨጓራ መቆጣት ተደርገው ሊወሰዱ ይችላሉ። ግን ይሄ ማረጋገጫ አይደለም። ሁሌም የምንነግራቸው ብቸኛው የጨጓራ ማረጋገጫው መንገድ ኢንዶስኮፒ ምርመራ ነው። ኢንዶስኮፒ በሁለት መንገድ ነው የሚካሄደው። አንዱ በቱቦ ምርመራ ነው። ቀጠን ያለ ፕላስቲክ ቱቦ ነው፣ በአፍ ተገብቶ ጉሮሮንም ጨጓራንም አንጀትንም የሚያሳይ ነው። ቪዲዮ ነው ያለው። ጫፉ ላይ ካሜራ ነው ያለው። በካሜራ እያዩ መግባት ማለት ነው። ልክ ይህንን አይነት ይሄ አሁን ዘመናዊ ኢንዶስኮፒ መሳሪያ ነው። ቱቦ ይሰካል፣ ካሜራ ዲስፕሌ ያደርጋል። ስለዚህ ስንገባ በግልጽ ነው የሚታየን፣ ከለር ነው። ምንም ሚስ የምናደርገው ነገር ምንም የሚያመልጠን ነገር አይኖርም። አጠራጣሪ ነገሮችም ካገኘን ናሙና ተወስዶ የአጠራጣሪው ነገር በጊዜ መለየት ይቻላል። ካንሰርም ከሆነ በጊዜ ማወቅ እና በጊዜ ህክምና ማግኘት የሚቻልበት መሳሪያ ነው። ስለዚህ ዋነኛው ይሄ ነው። ሌላው ምናልባት እኛ ሀገር ባይኖርም ካፕሱል ኢንዶስኮፒ የምንለው ነው እንደ ታብሌት የሚዋጥ ካፕሱል ነገር አለ። እሱን ተወስዶ ራሱ ካሜራ ይወስዳል። ያ ካሜራ የተወሰደ ካሜራ ሪከርድ የተደረገውን አውጥተን በማየት ልክ እንደ ኢንዶስኮፒው ቁጭ ብለን በማንበብ ምን ችግር እንዳለ ለማወቅ ያስችለናል። በብዛት ግን በተለይ እዚህ ከተማ ውስጥ በብዛት የሚገኘው የጨጓራ መመርመሪያ ዋናው መሳሪያ ኢንዶስኮፒ የሚባለው የመሳሪያ አይነት ነው። ቱቦ ቀጣን ነው ቀጭን ነው ብዙ ያን ያህል የሚያሳስብ አይደለም። ብዙ ሰዎች ይጨነቃሉ ኢንዶስኮፒ ሲባል አንዳንዶቹ ቀጥሮ ቀጥሮ ራሱ የሚቀሩ አሉ። ሌላ ሰሆን በመጠየቅ ቴክኖሎጂው ከጊዜ ወደ ጊዜ የተሻሻለ የተሻሻለ ነው የሚሄደው። ሰዎች የተወሰነ ማይልድ ሴዴሽን የምንለው እንቅልፍ እንቅልፍ እያላቸው ነው የሚሰራላቸው። ሙሉ ለሙሉ አስተኝተን የምንሰራበት አጋጣሚ አለ። ግን በአብዛኛው የተወሰነ እንቅልፍ እንቅልፍ እያላቸው የሚሰራ ህመም የሌለው ግን ሲገባ መሳሪያ በተለይ ትንሽ ዲስኮምፎርት ያለው የምርመራ አይነት ነው። ብዙም ያን ያህል ኮምፕሊኬሽን አጋጥሞን አያውቅም ከመሳሪያው ጋር በተያያዘ። ይህኛው ግን በብዛት የምንጠቀምበት ከበድ ያሉ ሙሉ ለሙሉ ይሄ አነስቴዚያ ማሽን ነው የምንጠቀመው ከበድ ያሉ ምርመራዎች ረጅም ደቂቃ የሚፈጁ ጥንቃቄ የሚፈጁ የሚያስፈልጋቸው ምርመራዎች ሲኖሩ አንዳንድ ሰውም አይ እኔ ምንም ፔይን ሳይኖረኝ እንዲሰራልኝ እፈልጋለሁኝ የሚል ሰው በፍላጎቱም ለጥንቃቄ ያህል የሚቀመጥ ነው። አንጠቀምበትም፣ በአብዛኛው ግን ለጥንቃቄ ያህል አስፈላጊ ሲሆን ማሽን የሚያስፈልግ ከሆነ ለመጠቀም ነው። አብዛኛው ግን ክሪቲካል የሆኑ ለምሳሌ ቅድም ስለ መድማት አውርተናል፣ የጨጓራ መድማት። የጨጓራ መድማት ሰዎች ጨጓራቸው ውስጥ ብዙ ደም ካለ ማስታወቅ ነው የሚቀናቸው እና ሲያስታውኩ ወደ ሳምባቸው ሊገባ ይችላል፣ የሚያስታወቁት ነገር የመተንፈሻ ስርዓቱን ቀጥ ሊያደርገው ይችላል። ስለዚህ ይሄ ለጥንቃቄ ያህል እንደዚህ አይነት ነገሮች ከማጋጠማቸው በፊት ለጥንቃቄ የተቀመጠ መሳሪያ ነው። በብዛት አንጠቀምበትም፣ ግን አስፈላጊ ሲሆን የምንጠቀምበት መሳሪያ ነው። ይሄ ነው ግን ዋነኛው ኢንዶስኮፒ ምርመራ። አብዛኛው ከጨጓራ ጋር የተገናኙ ነገሮች ወደ ውጭ ምልካቸው ኦልሞስት የሉም ማለት ይቀላል። ካፕሱልም ቢሆን ካፕሱል ኢንዶስኮፒ ከአንጀት ጋር የተያዙ ችግሮችን ለመለየት ካልሆነ በስተቀር ከጨጓራና አንጀታችን የመጀመሪያ ፓርት በመሳሪያው ሊደረስ ስለሚችል በብዛት እዚሁ አካባቢ የሚሰጥ ምርመራ እንጂ ወደ ውጭ የሚላክበት ምክንያት የለም። የመጨረሻው ሰዎች፣ ዋናው ማስተላለፍ የምፈልገው መልእክት ሁሉንም ስሜቶች፣ ምልክቶች በአንድ መግለጽ አይቻልም። አንድ ላይ ሆን ይችላሉ። ሆዱን ስላመመው አንድ ሰው ጨጓራ ሆና ሞታል ማለት አይደለም። በይመስላል መሄድ አያስፈልግም። በዛ ላይ ደግሞ ተደጋጋሚ ችግር ያለባቸው አሁንም አሁን የሚያማቸው ሰዎች ዝም ብለው በግምት ብቻ መድሃኒት ባይወስዱ መልካም ነው። ቢያንስ ተመርምሮ ያለበትን ችግር ማወቅ የመጀመሪያው ስቴፕ ነው። እንደው በህክምና ዓለም ግማሽ መሄድ የመዳኑ ግማሽ መንገድ ነው፣ የችግሩን ማወቅ፣ የችግሩን ምንጭ ማወቅ። ስለዚህ ያው ዛ ላይ ካተኮሩ የጨጓራ ህመም ታሪክ ማያደርጉበት በግል ታሪክ ማያደርግበት ምክንያት ያለ አይመስለኝም። ይህንን ነው እንግዲህ መልእክቴ።